ጅናቱን እንዲህና እንዲያጓተትኩና ሁለት፣ አንተ ደግሞ አበዛው ወይ ነገርኛ አለበትን። ሁለቱን ነብሩን አቋጠርኩና ጅናቱን ለቀኩት። አንተ ደግሞ ትንሽ ታበዛዋለህ። እና ከብቱ ይነ ታርጋቸው? እዚያ ግድም ናቸው። ተዋቸው፣ እዚያ ግድም ናቸው። የት እዚያ ግድም ማለት እንዴ? እዚያ ግድም በግድም ግድም አድርጊያቸው ነው። እና ትንሽ ደከመኝ፣ ተቻቸው መጣው። አቀባቱ ትንሽ ያደክማል። አረ ምን ስታደርግ ነው ያለው ሰሞኑን ያደረገው ነገር አለ አይደለም? ይሮን እኔን እያወቀው ምን እኔን ማንፈላጊ አለኝ ብለህ ነው የጠየቁት። ሲያት ሁሉ እንደበረገገ ነው። እኔ የፊቴ ላይ ምን እንዳለም አላውቅ። እናንተ ናችሁ እንጂ ጅራታሞች፣ ሰውን ሁሉ የበላችሁት እንዳትናገር እንጂ ማለት ነው። አሁን አግኝቻት ትርንጎ ትርንጎ ያያሞገ ሲልች እሺ፣ ልትጎርሰኝ እንዲሁ ዝም ብሎ ልትነክሰኝ አንተ እና እንዴት አንተ ሌላ እሺ እሺ እኔስ፣ ሳልናገር ብናገር አልናገር የልዩቱ እንዳትናገር አልናገር። ምንና ምን ምን አረጋችኋል? ምን ምን አረጋችሁ? አኔማ ተይ፣ ጫካ ነው ዱር ነው ብጂ እና እምቢ አልኩ። ብደረግ ብሰራ አራ አሁን ሲገደብ ነጠሩም እኮ አይደለም እንዴ? ፈጣሪ ዘንዳም እንዴ? አረ የግማ አይደለ እንዴ? ፈጣሪ ዘንዳም ምን ምን ምን? እኔ እኮ አሁን ያቺን ፍቅረኛ ነው እኮ ጠን ልሽ እኮ ነው ዝም ብዬ። ምንም አትጨነቅ፣ አሁን ሴት ሞልቷል። ለአንተ ቢሆን አሁን እኔ እፈልግላለሁ እራሴ። እሷ ብቻ እኮ ናት ሴት፣ እሷ ብቻ ቆንጆ ያለ ሴት

አምስት ስድስቱን የምታንጋጉት እንዴት? ምን ቦጣት? አረ አረኳት። አ ምንድነው? አረኳት ጫካው ላይ ምን አርግ

ደግሞ ተርትሬ ነበር የምለው ቋናቱን ይህን ብርቅቅ ደግሞ እኔ አባቱን አክብሬ ነው እንጂ አደራን ፈጣሪ አውቄ ነው እንዴስ የልቤት ነገር አጓጉል ናት ይብላኝለት ለእሱ ኧረ እባክሽ እባክሽ አንቺን እኮ ነው ምን ነው የሚያሳብድ ነገር አለ እ እባክሽ እንደው እባክሽ እባክሽ እይ ብረቁመኛ የማረጋት የት ፈጭ እንደት ነሽ? የእኔ እናት እንደት ነሽ? ሰላም አለሽልኝ። እንደት ነሽ እ እንደውም በቃ እጅም ዕለት ያስቸግረች በምዝግዝግ እንደው ቀልጥ የሚለጥ እላት። ሁለተኛ አጠገብዬ ሁለተኛ ደርሼ እንዳትዪ ደርሼ የማረጋት የት ፈጭ አንቺን የመሰለ እሷን የማገባት ነው ሲባል ሰምተህ? ይኸውልሽ እኔ አንቺን አሁን እኔ አንቺን ላገባሽ እንደሆነ ሰምታለሽ እንዴ? ሰምቻለሁ። ምን ስላት አልኳት፣ ምን አልኳት እንዴ እንዳት መጪ አጠገቤ ደርሽ በምዘግዘግ እኮ ዝም ብያ አንዴ እግሯ እግሯን በመጣት እንዴ አንጠልጥለው ነበር እኮ ወጣት ያንቺ ላሰግስል ከላሁን አ አንጠልጥለው ምንድነው ተንቺ ከላ አቁላለሁ። ኧረ ቆይ እንጂ እንዴት ነው አሁን የጋብቻው ነገር? እኔ እኮ እንትን ብያለሁ እኮ አንቺ ላገባኩ ነው አሁን። እሷን በቃ ዝም ብዬ እንዳለ ምን አባሷ ተሰስቶኝ ነው የጠየኳት ራሱ ቤተሰቡ ወይ ሰምቷል ምንም እንዲሁ አጠገቤ ድረስ እንዳትል አድርጌ ነው ዛሬ አስጠንቅቄ ነው የሰደድኩት እና በከተላት እኮ ልደበድብ እኮ ነው መሮኝ እኮ ነው በአንቺ መጣይብኝ በአንቺ ስትመጣብኝ ጊዜ እኮ ነው

ምንም የምንታረቅ ነገር አይደለም። እንዴት መላክና ሰይጣን አንድ ላይ ይስማማል ብለሽ ታስቢያለሽ አንቺ? እኔ በቃ አይውልሽ ሌላ እሷ ነት አንቺ፣ ውጭ ሌላ በአይኔ የማያት አልፈልግም። በእግር የመራመድ አልችልም። የፈለገው ነገር ይምጣ አንቺን አግብቼ ብቻ አልፈልግም

እሱማ ገና አፍሎ አላልፎም። እኔማ ባገራብጠውስ ይበቃኛል። አያ ይሄ አይደለም፣ እንዴት እንደውም ዛሬስ ይለያል። አይደለም አንቺ ግን እንዴት፣ ሁሌ እነግራቸዋለሁ፣ ሁሌ እነግራቸዋለሁ ነው የምትይኝ። ንገሪያቸው እና አሁን የፋሲካ እንገባ። ጓደኞች እኮ በባለፈው ያገቡ። ወንዴማ እኮ አለምነሽ፣ አንቺ ዝም ብለሽ በቃ ቁመሽ ቀረሽ እኮ። አሁን ምን ብዬሽ ነው የምነግርሽ፣ እዛው ሽማግሌው የመጣው ነገሩን ይናገሩት። አሁን ያ እኮ ቀደም ቀደም የቀር ባህል ነው። አሁን ዝም ብለሽ ነገሪያችሁና እኔ እሺ ካልሽ እኮ ሽማግሌ ልላክ ብዬሽ ነው። አሁን ሽማግሌዎች ደጅ ድረስ መጡ። የከርሙ ሚሉ ነው የከፈኛል ላይ ሆኖ መግባት የምፈልግ ብዬሽ ነግራቸዋለሁ እኔ እኮ እጅ ልጋግም ብዬ ነገርኩሽ። ያችን የተውሃት ሽማግሌ ልላክ ብላት ምን እምቢ ብላ ነው? ንገሪያቸው እና የቤተሰብ ልላክ ብላት እምቢ አለች። ያችን ፈተዋል

እንዴት አምሮበት። እንዴት ነው የማያምርብኝ? ምን ያንሰኛል? በጉብንነቱ ግን ያየው እንዴው ቆንጆ ነርባለ። ዛሬስ ዛሬ ምንድን ነኝ? እንዴት ዛሬም ምን ማለት ነው? ምን ያንሰኛል? ባት ነው አለኝ፣ ግር ነው አለኝ፣ ዳሌ ነው አለኝ። እያው ይሁ ዳሌ ምን አለ? ምን የጎደለኝ አለ? ጡቴም ገና ሾሾኔ ይመስላል። አሮዋ እንዴው ሶሰት ይገስ እህ ማደ ደግሞ ምን ያንሰኛል? እናትዬ ምን ያንሰኛል? እህ ምን ያንሰኛል?

ብዙ ናቸው ብዙ አሁን በሰራተኛ ነው የሚያስጠብቃቸው አይደለ አዎ አዎ ለምን ትካሰሪ እኔ ተቀምጭ እኔ ሲጀመር እኮ በቃ አንቺን እንዳጆሽ ነው የወደድኩሽ አይደለ አንተም አይኔ ነው እኮ እሱ እንኮ ነው ማችን ታከብር የምትጠራይት ደግሞ ባሌ ባለቤቴን ላስጠብቅ ነው እንዴት አንተ ሰውዬ አለ ይሻላል እንዴ አረ ጠብቃለሁ ችግር የለው ምን አሁንስ ቢሆን

ተጨማ አልገባልም። ኧረ ተጨማዱ ኧረ እንትን ነው ልምላሚ የሆነው የበላ ሰው ወተት የሀብታም ነገር ልምላሚ ይትናል። ሰምሰብ እንግዲህ ልሂድና ልመለስና ይጠብቁኛል። የሌላ ቀን ነው እዛው ጎረቤት የምሄድባቸው ዛሬ አሁን። ኑ ና ቅር ምናምን ይመጣል

ነው ደሞ እናንተ ሀገሬው መንደሩ በሙሉ ታል መሰከረልና አላችሁ። እሳ እንደ አታፍሬም አንቺ እንደ ሴት እንኳን አንገትሽ ላስደፊ እንደዚህ ሜዳ ላይ ቀና ብለሽ ትንጠራርተሽ ታወሪ። አንተም አታፍርም እኮ አሁን። አንቺ እሷን ልትመክሪያት ነው? እንዴት አልመክራት ማለት ነው። ታውቀኛለ እናንተ ቀርባችሁ የራቃችሁትን ሰው ድሮስ ማጠጣል ተወዱ አይደል? እኔ ያለው ከማንተን እንዴት አንተም ሰው ሆነ ደግሞ የኔን መልክ እናንተ ልትወጣ ነው? ደግሞ ማን ቀርቦ ወርቆሽ ነው? አንተስ ብትሆን አይ እኔ አይ አንቺ አንቺ እንደማታገ እንደማታገቢው ነግሬሻለሁ። አንድ ቀን ተሆን ዘራ ድዳም ደስ ይቀ ነው ደግሞ ራ ወንዝም ነግሬሻለሁ። አንድ ቀን አታገቢውም። አንተም አታፍርም እንዴ ይሄ መንደሩ ሰው እኮ እንዴ እየወጣ እያያችሁ ነው። እናመሰግናለን አሁን ለኛ ስለተቆረቆርሽልን። እውነቴን ነው እንደ ውለታሽን እናጠፈውም የሰርጋችን አሁን እንጠራሻለን

እኔ እኔ ልብሴን ይሄንን የተቀደደውን እንኳን ሲያነሱ ሲያነሱብኝ አልወድም። እንኳን እሱን ስንት ዓመት ስንት ዓመት ሙሉ ትዳሪ አገባዋለሁ ብዬ ስንት ስንት ስመክረው የኖርኩትም እኔ አነጽኩልሽ፣ መከርኩልሽ፣ ትልቅ ሰረኩልሽ። አሁን አንቺ እኔ በገነባሁት የትዳር ብዬ ልኖረው በኖርኩት እንትን አንቺ ሰው አይሽ አንቺ በየመስክ ለመስክ ባይሆን ሌላ ባል እንዲያጭሽ አርፈሽ ቤት ፈሰተሽ ማጥቀመሽ አንቺ አታፍሪም? ሚስት እኔ ስንት ዓመት ሙሉ እኔና እኮ ተልጅነት ተስተውቀት ድረስ አገር ያወቀው ጻየ ሞቀም ፍቅረኛ ሞች የከንፈር ወዳጆች ነበር። አሁን እኔ ስንት መክሬ ስንት አንጭ ስንት ተልጅነታችን ጀምረን እኮ ስንት ነገር አሳልፈናል፣ አላት አልፈልገሽ ሰው ምን ነው አሁን እኔ እኔ እኔ የገነባውት ነው ፍቅር ትዳር፣ አንቺ ልትገቢበት አንቺ ልታገብ ጉርጓዲት ገባሻት። እኔ አይደለም እሱ እንደው ይፋስ ጋር ጣረቻ ቤት የመጣሽ ድግስ፣ እኔ አይደለም የሰርግሽ ቀን ወደ አንቺ ልትወጣለሽ። ስሚ አንቺም እዛ ስትጓተች የራስ የምንለው ሰው። አንተ ስትጎትተኝ እንደኖርክ ሌላ የሚጎትተኝ ይመስላል። እኔ አራስ ነብር ነኝ፣ ማንም አይነካኝ። ታውቀኛለሽ አይደል? አራስ ነብር ነኝ። በኔ ጥርስም በኔ ጥርስም አልተሳቅም። አሁን ነድጃለሁ። አታ እንደው ቀኑን ሙሉ ስል ነው ያልኩህ። ዋና እንግዲህ እወጣልሻለሁ እንጂ ምን የምትሆኝ ነሽ? አታ ገና እወጣልሻለሁ። አሁን እንደው አንተ ደሞ ምን ሰብሰብ ትይዛለህ

አታፍርም ወይ እንደው እግዚአብሔርን አትፈራ እንደው አሁን እንደው እዚህ መንገዱም ከነ አያ አላምረው ቤት ዝቅ ብሎ ደሜ ቆረጠ ይሻሱ እየወለደ ነው እኔ እኮ አታፍርም እንደው እኔ የፈራሁ መሱ እያለሁ ማታ አብዶ ነው እኮ አብዶ ነው አንተ እንደው ችግር